አስደንጋጭ ሰበር ዜና የዳጣ ውጤት ተቀየረ አቶ ደረጀ ኤቢጊን የደረሰችበትን ሁኔታ አውቆ ውጤቱን ቀየረው ላቢገር የተሳሳተ ውጤት እንዲሰጧት አደረገ ትክክለኛውን የዳጣን የዲኤንኤ ውጤት አቶ ደረጀ ቀየረው ማርታ የገዛ ልጇን አንቃ ገደለቻት። በሚያሳዝን ሁኔታ የኔን ባል ለረጅም ዓመት የማውቀው እኔ እንጂ አንቺ አይደለሽም። ምን ስትይ አንቺ አሰብሽው? ትሰምኛለሽ? አንቺ የማትረቢ ከኔ ማህፀን የወጣሽ አይደለሽም። ከምኑ አፈር ነው የፈጠርኩሽ? አንቺን ብላ ገደለቻት። አሳዛኙ ዜና በጣም ያሳዝናል፣ ልብም ይሰብራል። ዳጣ እጅጉን ደነገጠች። እዚ ቤት ከመጣኋ ጀምሮ ችግር ብቻ ነው እየፈጠርኩ ያለሁት ስለዚህ ወደ መጣሁበት እሄዳለሁ ብላ ተናዘዘች። ማርታና ውሃ እንዲሁም ደግሞ ሰላምዬ ሆነው በፍጹም አትሄጂም፣ ይህ የአንቺ ጥፋት አይደለም የራሷ የአቢገር ጥፋት ነው እንጂ ምክንያቱም እሷ ሁሉም ሰው ይወደኛል ብላ አታምንም እና በራሷ ስለማትተማመን ኮንፊደንስ ስለሌላት ሁሉም ሰው ይጠላኛል ብላ የበታችንን ስሜት እንዲሰማት ስለምታደርግ በራሷ ጥፋት ነው እያሉ ቢነግሯትም እንኳ ነገር ግን በፍጹም ልታምናቸው ፍቃደኛ አይደለችም። ናታን ናታን ዳጣ እሄዳለሁ ስትል ልቡ ተሰበረ እንዴት ትሄጃለሽ ለምን እንደዚ ታደርጊያለሽ ዳጣ ቆይ አንቺ ምን አደረግሽ አይ ናታን እኔ እዚ ቤት ከመጣሁ ጀምሬ ደረጃም ሆነ ማርታም አቢጌርም ሆነች ውሃ ሁሉም በቃ ከውሃ ውጪ ሁላችሁም ሰላም እያገኛችሁ አይደለም በዛ ላይ አቢጌር አንተን ተወድህ ነበር ታፈቅረህ ነበር ነገር ግን እሷ በአጉል ቅናት ተነሳስታ እኔ እንደማፈቅርህና እንደሚወድህ አድርጋ ነው የምታስበው። እኔ ግን በፍጹም እንደዛ አይነት ላንተ የፍቅር ስሜት የለኝም። ነገር ግን እሷ በፍጹም ልታምነኝ ፈቃደኛ አይደለችም። ስለዚህ ወደ መጣሁበት ህይወቴ ተመልሼ እሄዳለሁ አለች። ደረጀ ታይ፣ እባክሽ በፍጹም አታደርጊውም። እኔ እኮ ለስንት አመት ስጠብቅሽና በጸጸት ስንገበገብ የነበረ ነው። እና ደግሞ ውጤቱን አሁን ቀይሬዋለሁ። በፍጹም ማርታም ሆነች ውሃ ማንም ሰው ሊያውቁ አይችሉም እያለ ደረጃ አባቷ ቢያረጋጋትም እንኳ አይ አባዬ፣ በቃ እነዚህ ትክክለኛ ያንተ ልጅ መሆኔን ያወቁ ቀን አውጥተው ይጥሉኛል አሊያ ደግሞ እመነኝ ቀቅለው ይበሉኛል እንጂ በፍጹም የኔ ልጅነት ሊቀበሉ አይችሉም። በዛ ላይ ያንተም ትዳር ቢሆን ይበተንብኛል። እኔ ደግሞ ከዚህ ከሞቀው ቤት በፍጹም ትዳርህ እንዲበተን አልፈልግም። እኔ እሄዳለሁ አባዬ ወደ መጣሁበት እሄዳለሁ ብላ አለች። አቶ ደረጀ እጅጉን ልቡ ተሰበረ። ቆይ ግን አቢገርን እንደው ከምኑ አፈር ነው ያመጣኋት? ቆይ እንዴት ቢሆን ነው ምን አይነት ክፉና ረመኔ ብትሆን ነው ገና ለገና ተጠራጥራ እንደዚህ ያደረገችው። ግን እኮ አባዬ ትክክል ናት፣ ምክንያቱም ማናችንም ቢሆን የሆነ ሰው ሲቀላቀለን ያው ከመውደዳችንና ያንን ቤተሰብ እንድንቀላቀል ስለማንፈልግ ብቻ ብዙ ነገር ልናደርግ እንችላለን። እና እኔ አቢገር በፍጹም ልቀየማትና ሊደብረኝ አይችልም። እናም እሷ ትክክል ናት ብላ አለች። አይ በፍጹም እሷማ ትክክል አይደለችም። እባክሽ ዳጣ አይ ነገር ኩህ አባዬ ትክክለኛውን እውነቱን አንተና እኔ እናውቃለን። ምክንያቱም የቱንም ያህል ብንደብቀው አንድ ቀን መውጣቱ አይቀርም። ያን ጊዜ ብትሆን ማርታ ልጇን እንደዚህ ላደረገችው ነገር መጸጸቷና እንደውም ብዙ ነገር ማድረጉ አይቀርም። ሰላም ሰላም! ውድና የተከበራችሁ የህያቤቴ ቤተሰቦች እንዴናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ አሪ አቢገር ከድሮ ፍቅረኛዋ አንዴ መልእክት ደረሳት። እሱም እወድሻለሁ፣ አፈቅርሻለሁ፣ እባክሽ ተረጅኝ የሚል ቴክስት ሲደርስላት እንደዛ ከሆነማ ይህን ልጅ ልጠቀምበት ይገባል፣ ስለዚህ የዳጣን የዲኤንኤ ውጤት እሱ እንዳስመረምር ይረዳኛል፣ የሆስፒታሉን ስም ይነግረኛል ብላ ደወለችለት። አንድ የምትረዳኝ ነገር አለ፣ እናም ነገ ደውልልሃለሁ ስትለው፣ እሺ አንቺ እንደፈለግሽ ሁን፣ ነገር ግን ወደ ድሮ ፍቅራችን እንመለሳለን አይደል ብሎ ሲላት፣ አዎ በትክክል ግን እኔ ያልኩን በሙሉ ታደርጋለህኝ ብላ አለችው። እሱም ደግሞ እሺ ብሎ አላትና፣ ከዛም በኋላ ዳጣ ጸጉሯን እያበጠረች ቶይሌት ውስጥ መጣች። እንዳቢገር ምን ነሽ ነው ዝቁ፣ መሻልሳ ጸጉሬን ላበጥል ፈልጌ ነዋ አረ ነይ በቃ ውሰጂ ችግር የለውም ናይ ቶሎ ቶሎ አበጥሪ ስትላት እኔ እኮ በጣም ነው የምወድሽ አቢገር እውነት ለመናገር ደግሞ አሁን ከናታን እየራኩ ነው ያለሁት ኧረ እባክሽ እንደዛ ነው አዎ እኔ በጣም ነው የምወድሽ እባክሽ ተረጅኝ አንቺ እንደምታስቢው እኔ ናታንን በፍጹም አላስበውም አለቻት እሺ እንደዛ ከሆነ አምንሻለሁ ምንም ችግር የለውም እዛ ከሆነ አምንሻለሁ ምንም ችግር የለውም። አሁን ግን ጸጉሬ ላበጥር ስለሆነ በማበጠሪያሽ ላበጥር አለቻት። ዳጣ ደነገጠች። እንዴ በእኔ ማበጠሪያ ግን እኮ አይሆንሽም። አይ ምን ችግር አለው። አሁን እወድሻለሁ ምናምን ስትኛል ነበር እንዴ? እና እኔ እና ታዲያ እኔ ነኝ እንጂ እወድሻለሁ ያልኩሽ አንቺ ነሽ እንዴ? ያው ነው ያም ቢሆን ይህ እኔ ራሱ እወድሻለሁ። ስለዚህ በቃ እወድሻለሁ። ስለዚህ እኔ ስለምወድሽ እኔም ማበጠር እችላለሁኝ ብላ ቀስ አድርጋ ጸጉሩን ቆረጠችና በፌስታል አደረገች በጣግር ግር አገባትና እሺ ብላት ከሄደች በኋላ አቢገር በጥቁር ፌስታል አደረገችና ዳጣይ ቆይ ግን ምን ልታደርገው ይሆን አቢገር እንደዚህ ያደረገችው አልገባኝም የእውነትም ተመልሳ ነው ማለት ነው ማለቴ እኔን ወዳኝ ይሆን እንዴ እያለች ብቻዋን ጥያቄ ፈጠረባት በሌላ በኩል ደረጀና እንዲሁም ማርታ ማርታ እኔም ልህ የት ሆስፒታል ነው ዲኤንኤ የሚወ የሚመረመረው ብላ ስጠየቀው በጣም ደነገጠ ምን ነው ደነገጥክስ እንዴ ለምን አልደነግክ ታዲያ በዚህ በድቅድቅ ጨለማ ስለ ሆስፒታል እና ስለ ዲኤንኤ ስታወሪኝ እህ መቼስ የአንተ ልጆች ላስመረምራቸው አይደለ መልካቸው ከአንተ ጋር ይመሳሰላል ምን እያልክ ነው አሁን ለማንኛውም መተኛት አለብኝ። እንዴ ወዴት ወዴት? ምን ማለት ነው ደግሞ ወዴት ወዴት? እሳት ላይ ጥዴሽን ታዲያ ወዴት ትሄጃለሽ? ደረጀ ስለምን እሳት ነው የምታወራው? በቃ ጠየቅኩ ለሆነ ጉዳይ ፈልጌው። ከዛ ዝም አልከኝ ዝም አልኩ እያለች እሱ በጣም አሳሰበውና ዝም ብሎ ተኛ። ማርታም እጅጉን አሰበች። ምናልባት እኮ አቢገር ትክክል ልትሆን ትችላለች። ማለቴ በዚህ ልክ እያለች ጥያቄ የፈጠረባት በሌላ በኩል አቢገር ወሃነ እኔ እምልሽ እስኪ ሂጂና እናታን ክፍል ማን እንዳለ ሂደሽ አለቻት። ግን እንዳትናገሪ ለማን ነው የምናገረው? ለናታን ነ ማለቴ አቢገር ሂደሽ እይ ብላኛለች ብለሽ እንዳትናገሪ እሺ ብላ ናታንዬ ደግሞ መጽሐፎቹን እያበጃጀ ሄደችና እንዴት ነህ ደህና ነህ ብቻህን እንዴ? እያየሻቸው እነዚህ ሁሉ ሰዎች አይ ከሰው ጋር ነኝ ቆይ እኔ የምልሽ አቢ ገርናት አይደለ ሂጅ እና ዩ ብላሽ እንዴ እንዴ ታወቅ? አዎ እሷናት ያለችው። ለማንኛውም እንግዲህ አንችም ሂደሽ እዛ ከሰው ጋር ነው እንድታያትሽ። እንዴ ግን እኮ ሰው የለም። አየሽ ሁሉ ሰው አላየን እንዴ እያለ ቀለደባት። እኔ ግን በጣም ናፍቃኛለሽ ዳጣ። እውነት ለመናገር እኔም በጣም ናፍቃኛለች፣ ጨዋታዋ፣ ሳቋ። ደግሞ ይህንን ይዘሽ ሂደሽ እንዳትናገሪ። ለማን ነው የምናገረው? ለህትሽ ነዋ እሺ ለማንኛውም መሄድ አለብኝ ብላ ሄደች። ውሀዬ ቁጭ ብሎ ናታን ዊ፣ ዛሬ በጣም ደባሪ ቀን ነው። ለምንድነው ዳጣ ግን የማትመጪው እያለ ብቻውን ማውራት ቀጠለ። ታ ከውጭ ስትገባ፣ እንዴ የእኔ ፍልቅልቅ ልጅ ዛሬ ደግሞ በጣም ደስተኛ ነሽ፣ ምንድነው የተፈጠረው ነገር? አቢ አለቻት። እማዬ፣ እኔ ዛሬ በጣም ደስ ብሎኛል። ለነገሩ አንቺም ከሰዓት በኋላ ከደስታው አንዱ ተካፋይ ትሆኛለሽ ምን ማለት ነው ደግሞ ፊትሽ እየጠቋቆረ ነው ሰሞኑን ወጣወጣ ብዝተሻል እ የአንቺ ልጅ አይደለሁ እንዴ የሆነ ነገር ከጀመርሽ ከግብ ሳታደርሺ እንዳትቆሚ ብለሽኛል እንዴ አዎ እሱማ ብዬሻለሁ ታዲያና ያና ይህ ምን አገናኘው አንድኛው ስራዬ እሱ ነው ማለት ፈልጌ ነው እሽ እንግዲህ አንቺ ብቻ ጠንካራና ብልሁኝ ብላ አለቻውት እሺ ብለው ከዛን፣ ውሃ መጣችና አብዬ ማንም ሰው የለም እንዴ? ማለት ናታን ብቻውን ነው። ብቻ ናታንን እየፈተሻችሁት ባልሆነ። አዎ፣ እንግዲህ ዳጣ ናት ፍቅረኛዋ ጋ ሄዳለች። እም ጭራሽ ፍቅረኛ ያዘች እንዴ? አዎ። ውሃ፣ አንቺ አትነግሪያትም እንዴ? እኔ እንጃ፣ ከሆነ ወንድ ጋር ሄዳለች። እና ታዲያ አንቺ ሲሄንን አይደል እንደምትፈልጊው አለቻት። አሁን ልቅስ ጠጋጠጋ ማለት ትችያለሽ ወደ ናታን ብላ እናቲቱ መከረቻት። ከዛ ውሃ ቀጥ ብላ ስታያቸው በጥፌ መታቻት። በቃችሁ እናንተ ልጆች አሁንስ በጣም አደከማችሁኝ። ቆይ ምንድነው እንደ ህፃን ልጅ እንደዚህ መያያዝ አስር አስር ጊዜ ብላ ሁለቱንም ተቆጣቻቸው። ወደ ልጁ ጋር ደወለች እና ትንሽ ገንዘብ ያንሰኛል ገንዘብ ታበድረኛለ ግን ብላ ስትለው፣ ምንም ችግር የለውም እኔ ጋር ግን አንድ ቀን ጊዜ ታሳልፊ ያለሽም ብሎ ጀነጀናት። እሷም እሺ አሁን ያልኩት ነገር በትክክል ይሰራልኝ እንጂ ከአንተ ጋር አንድ ቀን ጊዜ አሳልፋለሁ ብላ ኤቢ አወራችሁ። አባባ ወይም ደግሞ ደረጀ መጣና ወደ ናታን ክፍል፣ እንዴ አባዬ መጣህ? እንዴ አዎ። ቆይ ምን ፈልገህ ነው? የሆነ መጽሐፍ ፈልጌ ነበር። እ ታዲያ እኮ ብትነግረኝ እኔ ያመጣልን ነበር። ባይና ይች መውሰድ ፈልጌ ነው እና፣ እንዴት ነህ አባት? መቼም በጣም የሚኮራብህ ልጅ ነው ልጅ ነህ ብሎ ሲለው አዎ እስኪ ግን ውሃ ምከርልኝ። እንዴ ውሃ እኮ የዋህና በጣም ምስኪን ናት። ችግሩ እሱ አይደል እንዴ? አይ በለው፣ እኔና ማርታ እኮ የሆነ ነገር እንኳ ብንሆን መቋቋም አትችልም። እሱስ ልክ ነ ይቻለም። ለየዋሆችና ለምስኪኖች አትሆንም። እንዲሁም ብልጥ መሆንን ህይወትን መረዳት ያስፈልጋል። አይጋሼ ቀስ ብላ እኮ ልትረጋጋ ትችላለች። ማለቴ ተረጋግታ አስተውላ፣ እስኪ ተወኝ ዳጣ። እንኳ መክራት ያልተቀየረች ልጅ እንዴት ሆና ነው ትልቅ ስትሆን ልትመከር የምትችለው ብቻ። እስኪ ተወው አንተ። ግን በጣም ጠንካራ መሆን አለብህ፣ እና ደግሞ ወጣትነት እንዴት እያደረገህ ነው ብሎ ሲለው፣ አይ ወጣትነትማ አሁን አለፈ። አዎ ይኸውልህ ናታን፣ ለእኔም እኔ ጋር ያደረገህ አባትህ ምንም አቶ ሳይሆን ጠንካራና እንዲሁም ከዚች ዓለም ቆጠብ እንድትል ነው። እሱ ይገባኛል። እኔም መሆን የምፈልገው ተምሬ ስራ ይዤ አባት የማኩራት ነው። ትክክል ለአንድ አባት እውነት ለመናገር ልጁ ወግ ማድረግ ሲደርስለት እሱ አስበው ላይ ሲደርስለት፣ ያን ጊዜ ነው ደስታው ብሎ አለው። እሺ ያልከኝም በሙሉ በሙሉ አደርጋለሁኝ ጋሺ ብሎ በልሺ። መጽሐፉን ነገ አመጣልሃለሁ ጓደኛዬ ወስዶት ነው ብሎ አለው። ችግር የለውም አንተ በፈለክበት ሰዓት እንድታመጣው ፈቅጀልሃለሁኝ ብሎ አለው። ዳጣ ዳጣዬ ውሃና ናታን ቁጭ ብለው ስልክ እያወሩ በጣም ጨነቃት። ቆይ እናንተ አታወሩኝም? እኔ እኮ ስራ ይዤ ነው። ውሃ ደግሞ እኔ እኮ ጌም እየተጫወኩ ነው። ቆይ እናንተ ግን አይደብራችሁም? እኔ እኮ በጣም ብቸኝነት ያስደብረኛል፣ ብቸኝነት አልወድም። ለምንድን ነው እንደዚህ የምታደርጉት? እያለች መነጫነጫና አበዛች። ከዛም በኋላ በቃሽ ብላ ስልኩን ቅምታ አደረገችና አውሩኝ፣ ታጫውቱኝ እያለች መነዛነዝ ጀመረች።